ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ሊዥላችሁ መጥቻለሁ። እንድትከታተሉ በአክብሮ ትጋብዛለሁ። መልካም ቆይታ። ሶመርና እንዲሁም ደግሞ ቱርካን ሚኒ ወዳለችበት ሆስፒታል እሷን ለማየት ይሄዳሉ። በመጨረሻ ሚኒ አንገቷንም ቀና አድርጋ በጥሩ ሁኔታ ላይ ትገኝ ነበር። ቱርካንንም እንዳየቻት ሚኒም ትናገራለች፣ ተቀመጭ ቱርካን። ቱርካንም ከተቀመጠች በኋላ ትናገራለች። አሁን እንዴት ነሽ ሚኔ? የጤናሽ ሁኔታ ምን ይመስላል? አሁንም እየጠየቅሽኝ ያለሽው ቱርካን አትመለከችኝ? መንቀሳቀስ እኳ አልችልም። እንደ ድንጋይ እየተቀየርኩ ይመስለኛል። በጣም ያማል። አይዞሽ ጠንከር በይ ሚኔ፣ በጊዜ ብዛት ሁሉም ነገር ይስተካከላል። ወደ ቀድሞ ጤንነትሽ ትመለሻለሽ። ለምንድነው እሱ ስለ ልጅሽ አልጠየቅሽኝ? ልጄ በእርግጠኝነት ምንም አትሆንም። ደህና ነው የምትሆኑ ከአባቷ ጋርና እንዲሁም ደግሞ ከአያቷ ጋር ነው ያለችው። ነገር ግን እኮ ለመጨረሻ ጊዜ አንቺ ራስሽን ከመሳትሽ በፊት ልጅቷን አሳልፈሽ የሰጠሽን ለኔ ነበረ። እሱን እንኳን አላስታውስም። ለምን እንደዛ አደርጋለሁ ነገርኝ እስኪ። በቃ ተይው፣ ችግር የለውም ሚኔ። ምናልባት ጉዳቱ ስለደረሰብሽ ድንግጠሽ ሊሆን ይችላል እንደዛ የተናገርሽው። ለማንኛውም ሚኔ ፈጣሪ ማመስገን አለብሽ። ከከፍተኛ አደጋ አሁን ጥሩ ሁኔታ ላይ ነው ያለችው። በህይወት ስለተረፍሽ አመስገኝ። እንደዛ እንኳን አይደለም። ፈጣሪ ማመስገን ያለብሽ ቱርካን አንችንሽ አሁን በነፃነት እንደፈለግሽ መሆን ትችያለሽ። ምንድነው እየተናገርሽ ያለሽ ሚኔ? አልገባኝም፣ በፍፁም እኔም ብለሽ ግን እሱን ተይውና፣ ሶመርና አንቺ አብራችሁ ናችሁ። አሁንም ለምን ጠየቅሽኝ ይህንን ነገር? እንደዛ ካልሽ ኮስተር ካልሽ አብራችሁ ናችሁ ማለት ነው። አሳፋሪዎች። ክብር የሚባል ነገር አለሽ ብዬ ነበር ማስበው ቱርካን። ነገር ግን በጣም አሳፋሪ ነሽ አንቺ ይሄ ሁሉ ነገር ሆነሽ አንቺ ተቀምጠሻል ከሱ ጋር የዛን ቀን እኮ ነግሬሽ ነበረ ሶመርና እኔ አልተለያየንም አብረና ያለነው እያልኩሽ ነበረ ከእኛ ህይወት መውጣት አለብሽ ቱርካን ከህይወቴ መውጣት አለብሽ ሶመርን ለቀቅ ማድረግ አለብሽ በትዳራችን ጣልቃት ትግቢ ሚኔ በእውነት በጣም ነው የምታሳዝኘው ጭራሽ ስለ ክብር ደሞ ታወሪያለሽ ለማንኛውም ኒህያት ደብዳቤ ጽፎልኛል ስለ አንቺ ሚስጥር ዝርግፋ አድርጎ ጽፎልኝ እውነታውን ከስር ከመሰረቱ አውቄያለሁ የምን ደብዳቤ ነው የምታወሪው አንቺ ሁሉም ነገር ስላደረግሽው፣ ስለ እባብነትሽ፣ ስለ ተንኮልሽ በሙሉ ዝርዝር አድርጎ ጽፎልኛል። እንዴት ከኔ ጋር ጓደኛ መሆን እንደፈለግሽ፣ አዛኝ ቅቤ አንጓች እንደሆንሽ፣ ምን ያክል ውሸታም እንደሆንሽ፣ ሶመርን ምን እንዳደረግሽው፣ ከሶመር ጋር ለማጣለት ያደረግሽውን ነገር በሙሉ፣ እኔን ለማዋረድ የሞከርሽውን ነገር በሙሉ ሚስጥርሽን ጽፎልኛል፣ ስለ ሁሉም ነገር ሁሉንም ነገር ዘርዝሮልኛል፣ ነግሮኛል። ያንን ደብዳቤ እሺ፣ ንገሪኝ ቱርካን፣ ንገሪኝ። ያንን ደብዳቤ ሶመር ተመልክቶታል። በጣም ፈራሽ አደለ? አሁን ሚኒ፣ በእርግጥ ምን ታረጊ? መፍራትም አለብሽ። ሶመር ብቻ አደለም፣ ያውልሽ። ለማንኛውም ጉድሽን ያወቀው ሶመር ብቻ አደለም፣ ሁሉም ሰው አውቋል። ሁሉም ሰው ሶመር በጣም ጠልቶሻል። የአንቺና የእሱ ግንኙነት በፍጹም አይቀጥልም፣ ሚኒ የሚቀጥል አይመስለኝም። ሩቻያንም ብትሆን ጠልጣሻለች። አንቺን ማን ሊወድሻል? ሚኒ ከዚህ በኋላ በዛ ቤት ውስጥ አንቺን ማየት የሚፈልግ አንድም ሰው የለም። ሩቻያን ያኔ የውልሽ፣ ቱርካን እኔን መቼም ቢሆን አጠላኝም፣ ልጠላኝ አችልም ከዚህ በተጨማሪ ቱርካን፣ ይህ ሚስጥርም ለሩቺያን አዲስ አይደለም። ቱርካን ከረጅም ቀን በፊት ታውቀዋለች። ይህንን ጉዳይ ሩቺያን ይህ ሚስጥር ታቀው ነበረ ብላ ስትናገር፣ ቱርካን በጣም ትደነግታለች። በተለይም ደግሞ ዋናው ነገር በጋዜጠኞች እንደዛ እንድትብጠለጠይ ያደረኩትን ሚስጥር ሩቺያን ቀድማ ታውቃለች። ዛሬ አይደለም ያወቀችው። ቱርካን አንች ሞኝ ስለሆንሽ ነው። ለሶመር ግን እንዳትናገር አስጠንቅቂያት ነበር ሩቺያን። በእኔና በሩቺያን መካከል ጥሩ የሆነ ግንኙነት አለን። ካስታወስሽ፣ ጋርደኑ ላይ አንችና ሶመር ፍቅራችሁን ስትገላ ተመላለሱ በኔና በሶመር መካከል ያለውን ምስጢር በሙሉ ለእናትሽ እንድ ነግራት ብላይ ነበረ። በመጨረሻም ነገርኳት። ለእናትሽ ነገሪያት ነበረ። እኔና ሶመር ምን ያክል እንደምንፋቀር ለእናትሽ ነገርኳት። ምንድን ያልሹ ምን እያልሽን ያለሹ? ሚኒ እናትሽ ሁሉንም እውነት ያወቀችው ከኔ ነው እያልኩሽን ያለሁት እኔው ራሴ እኔ ለእናትሽ ነገርኳት ከሶመር ልጅ እንዳለ። ያቺ ምስኪን እናትሽ በመጨረሻም ይህንን እውነት መቀበል አቅቷት ራሷን ስታ ወደቀች። ይባስ ብሎ ታማ ልጆቿን እንኳን ማስታወስ አቃታት። የዚህን ጊዜ በጣም ተናዳ ቱርካን ከተቀመጠችበት ትነሳለች። ምን አይነት ምሕረት የሌለሽ ጨካኝ አውሬ ነሽ አንቺ! ሴት እንዴት እናቴ ላይ እንደዚህ አይነት ነገር ታረያለሽ? እኔ ምንም አላጠፋሁም ቱርካን፣ ያለውን እውነቱን ነገር ነው የተናገርኩት። ውሸት አይደለም። አይደለም እንዴ እናቴ እኮ በአንቺ ምክንያት ልትሞት ነበር ማለት ነው። በአንቺ ምክንያት እኮ ልትሞት ነበር፣ አንቺ የተረገምሽ! ቆይ ምኔ ችግርሽ ምንድን ነው? አይምሮሽ ለምንድን ነው ጥሩ ነገር የማይመለከተው? እንዴት ሰብአዊነት የሚባል ነገር አይሰማሽም? እንዴት ለሰው አዝኝም? መልካም ነገር ማድረግ እንዴት ይቆይ ይከብድሻል። ምን አይነት አጨካከን ነው? ምን አይነት አረመኔነት ነው? ምንድን ነው ይሄ ሁሉ ጥላቻ? ለእኔና ለቤተሰቦች ያለሽ ጥላቻ ምንድን ነው እሱ? እኔ በእውነት በፍጹም አላምንም ይሄንን ነገር በፍጹም አላምንም። ይህን ያክል የሰው ልጅ ጨካኝና አረመኔ አይሆንም። ይህን ያክል የሰው ልጅማ ጨካኝ አይሆንም። ታውቂያለሽ ግን ሚኔ እኔ እኔ ለአንቺ ሁልጊዜም ቢሆን አዝን ነበረ። ህፃን ልጅ ይዘሽ እናት ሆነሽ ለአንቺ በጣም ነበር ማዝነልሽ። ነገር ግን አንቺ በፍጹም ለእኔ አንድ ቀን እንኳን አዝንሽ ልኝ አታውቂም። በመጨረሻ የሚያረጋገጥኩት ለአንቺ ማዘን ማለት ከንቱ እንደሆነ ነው ግን ሚኒ ቃል እገባልሻለሁ ላደረግሽው ነገር በሙሉ አንድ ቀን ዋጋ ትከፍይበታለሽ። ከዚህ ውጭ እኔ የምናገረው ነገር የለኝም። ብላተን አግራ እየተራመደ ቱርካን ልትወጣ ስትል ወደ ልትሄጂ ነው ቱርካን ገና እኮ ተናግሬ አላበቃውም። መቼ ጨረስኩና ነው ቱርካን የምትሄጁ? እኔ መናገር ያለብኝን ነገር ተናግሬ ያለው ሚኒ ቱርካን። ቱርካን ከዚህ በር ከወጣሽ ወደ ኋላ ብሎ መመለስ አይኖርም፣ ገባሽ? አርፈሽ ብትቀመጭ እና መነግርሽን ነገር ብትሰሚ የተሻለ ይመስለኛል። ይኸውልሽ ዛሬ ጠዋት ፖሊሶች መጥተው ነበረ፣ እኔን ሊመረምሩ የመጣው ነበረ። እንደምታውቂው እንግዲህ በግድያ ወንጀሉ ሶመር ተጠርጣሪ ነበረ፣ ታውቂያለሽ። ይህ ብቻ አይደለም፣ አንቺም ብትኛ አልቀረልሽ። በእኔ ጉዳይ ሁለታችሁም ተጠርጣሪዎች ናችሁ። ምን ለማለት ነው የፈለግሽው? ቀጥታ ተናገሪ። እንግዲህ እንደምታውቂው ቱርካን ደውለሽ የጠራሽ እኛ አንቺ ነሽ በሶመር ስልክ ወደዛ ሆቴል እንድመጣ አይደለም እንዴ? ለዚህ ሁሉ ምክንያት አንችነሽ ነሽ። እኔ ዛን ጊዜ የጠራሁሽ በአንችና በሱ መካከል ያለው እውነት እንዲወጣ ስለምፈልግ ነው። ፊት ለፊት እርስ በርሳቸው አገናኝች እውነቱን ለማወቅ ስለምፈልግ ነው። የእናንተን አስመሳይነት ሰልችቶኝ፣ አውሬነትሽ ሰልችቶኝ ነገር ግን ይህን ያክል እብድና ደደብነሽ ብዬ ደግሞ አላሰብኩም ነበረ። ራስሽን ከፎቅ ላይ ትጣያለሽ ብዬ በፍጹም አልጠበቅኩም ነበረ። ቱርካኔውልሽ እኔ ራሴን ከፎቅ ላይ አልጣልኩም። እኔ ራሴን ላጠፋ አልሞከርኩም። ሶመር ነው ገፍትሮ የጣለኝ። አንቺ የተረገምሽ ሶመር እንደዚህ አያረግም። ቱርካን ይኸውልሽ፣ እዛ ሆቴል ውስጥ እኮ ሶስታችን ብቻ ነበር እኔ የነበርነው። ከዚህ በተጨማሪ ደግሞ እኮ እኔ ልጅ አለኝ፣ ሕፃን ልጅ አለኝ። ለማን ብዬ ነው እሱ ራሴን ማጠፈው? ንገሪኝ አንቺ ባትኖሪ ይኖሮ ሶመር በፍፁም እኔን ሊገለኝ አይሞክርም ነበር። አንቺ ተጠያቂ ነሽ። ምን እያሰብሽ ነው? ደግሞ አንቺ ምን እያሰብሽ ነው? ንገሪ። ነገርኩሽ እኮ ገፍትራት እያልሽ ተናግረሽ ነበረ። መቼ ነው ደግሞ ገፍትራት ያልኩት እኔ? ተረጋጊ፣ ተረጋጊ ቱርካን። ይሄን ሚስጥር አሁን እኔ አልተናገርኩብሽም፣ ለፖሊሶቹ አልተናገርኩ ለማንኛውም አሁን የነገርኩሽ አይምሮ ውስጥ የሚመላለሰውን ሀሳቤን ነው። እንደዛ ብዬ ልናገር እንደምችል ላስጠነቅቀሽ ነው። በእርግጥ የውልሽ ቱርካን ይህንን ሀሳቤን ማስቀየር ትችያለሽ፣ እድሉ አለሽ። እኔና አንቺ ከተስማማን ራሴን ላጠፋ ነው ተጨናቅ የነበረ ለዛ ነው ራሴን ለማጥፋን ነው ብዬ ለፖሊሶቹ እናገርልሻለሁ። ነገር ግን እኔና አንቺ ከተስማማን ነው። ቱርካን በእርግጥ ትክክልነሽ ሚኒ፣ ከአንቺ የማይጠበቅ ነገር የለም። የፈለግሽውን ግን መናገር ትችያለሽ፣ እኔ ሞቼም ቢሆን ከአንቺ ጋር በፍጹም አልስማማም። ትንሽ እንኳን አታፊ በዚህ ልታስፈራረኝ እየሞከርሽ ባልሆነ ሚኒ ቱርካን አድርገዋለሁ። ይኸውልሽ እኔ ቀልድ የሚባል ነገር አላቅም። አንቺና ሶመር በመጨረሻም ወደ እስር ቤት ዘብጥያ ትወርዳላችሁ። እስር ቤት ትበሰብሳላችሁ። በእርግጠኝነት ደግሞ ፖሊሶቹ እኔ የምናገረውን ነገር ያምኑኛል። በመጨረሻም እራሷን መቆጣጠር እየከበዳት ቱርካን ተስፋ በመቁረጥ ውስጥ ሆና ግራ ይገባታል። እሺ ንገሪኝ ሚኒ ምንድን ነው የምፈልጊው? ተናገሪ ምንድን ነው የምፈልገው? ከዛ ቤት ውስጥ እንድትወጪ ይፈልጋለሁ ቱርካን። ጥለሽ ትወጫለሽ ከዛ ቤት። ከዚህ በተጨማሪ ያው መቼም ጥለሽ የምትወጪ ያንን ቤት ከሶመር ጋር ተለያይተሽ ነው አደለም? ያንን ትፈጽሚያለሽ። ሶመር ሁልጊዜም ጊዜም ቢሆን የኔ ልጅ አባት ነው የሚሆነው። በመጨረሻም ትንሽ ጊዜ ከቆየው በኋላ ሶመር ይቅርታ ያደርግልኛል። ከእሱ ጋር ሰላማዊ ህይወት ንቀጥላለሁ ማለት ነው። ቱርካን ሐሳቤ ይሄ ነው። በዚህ ትስማሚያለሽ? እኔና ሶመር እጅግ ተወዳጅ የሆኑ ቀናቶች፣ ፍቅራማ የሆኑ ቀናቶችን አሳልፈናል። በቀላሉ ያለፈ ታሪክ ደግሞ አይረሳም ቱርካን። የሱን ልብ ደግሞ ጠንቀቅ የማውቀው እኔ ቱርካን እሱ እንዴት አድርጎ ይቅርታ እንደሚያደርግልኝ አውቅበታለሁ ኔ ከእኛ ህይወት ብቻ ውጫ እንጂ ከዛ በኋላ እኔ እና እሱ በሰላም እንኖራለን ከዚህ በተጨማሪ ደግሞ ይሄው ልጅሽ በሆድሽ ውስጥ ያለው ልጅ ታስወርጀዋለሽ ባንችና በሶመር መካከል ምንም አይነት ግንኙነት እንዲቀር አልፈልግም ይኸውልሽ ቱርካን ከዛ በኋላ እሺ ሚኒ ከዛ በኋላስ ከዛማ በኋላ ሁሉንም ነገር ለእኛ ተይው ቱርካን አሁን ለማንኛውም በነገርኩሽ ሀሳብ ተስማሚያለሽ ወይስ ደግሞ ወደ እስር ቤት ይሻላችኋል ንገሪኝ በሌላ በኩል ከውጭ ሆኖ ሶመርም ዶክተሯን እያማከረ ነው። አሁን ያለችበት የጤና ሁኔታ ምን ይመስላል ዶክተር? ሚኒ አሁን በጣም ጥሩ ሁኔታ ላይ ነው ያለችው፣ እያለች እየተማከሩ ባለበት ቱርካን ተናዳ በሩንም ከፍታ እየተኮሳተረች ስትወጣ ሶመር ይመለከታል። ቱርካን ቱርካን እያለ ም እየሮጠ ይከተላታል እጇንም ይዞ ካስቆመ በኋላ እየተናደደ ትናገራለች። ምንድነው? እሱ ፈልገ ነው እኔና እሷ ምን እንዳወራን ማወቅ ፈልገ ነው። እንዴት ነው ማወቅም አልፈልገው። ቱርካን ምን አለች? እሺ እሺ፣ ንገሪኝ። ለምንድን ነው ብቻሽን ደግሞ ለማግኘት የፈለገችው? እሷ አልትናገር የፈለገችው ምን መሰለ፣ በአንተ በፍጹም ተስፋ እንደማትቆርጥ ነገረች። ከዚህ በተጨማሪ ደግሞ ከአንተ ህይወት መውጣት እንዳለብኝ አስጠነቀቀች። ይቺ የተረገመች የተረገመች! እንደውም ተጨማሪ ልንገርህ፣ የማየ መታመም እራሷን የሳተችን የወደቀችበት በማ ምክንያት እንደሆነ ታውቃለህ? በምኔ ምክንያት ነው ይኸውልህ ሁሉንም ሚስጥር ለእናቴ የነገረችው ሚኒ ነች እማዬ ከሞት ግን ተርፋልኛለች ይኸውልህ ሶመር ከዚህ ተጨማሪ ማወቅ የምፈልገው ነገር አለ ልንገርህ ምን ምን እንዳለች ልንገር ወይ ቱርካን ምን መሰልሽ ልቀቀኛውን በእጅህ አትንካኝ አሁን በፍጥነት ወደ ሆስፒታል እንድንሄድ እፈልጋለሁ ሶመር ተናግረህ ነበር አደለም እንዴ ትናንትና ራሴው በእጄ ወስጄ ዶክተሩ ጋር ጽንሱን እንድታስወርጃ አደርጋለሁ ብለህ ነበር አደለም እንዴ እንሄድ በቃ አሁን አሁን መሄድ እፈልጋለሁ ኤውለት ሶመር፣ እኔ እናንተ ዋጋ እንከፍላለን ላደረግነው ነገር ብላ ተናገራ ተናዳም ጥላው ትሄዳለች። በመጨረሻም ሆስፒታል እንደደረሱ ወረፋ ይዛም ቱርካን ሶመርና ቱርካን አብሮ ይቀመጣል። ከፊት ለፊትም ህፃናቶችን ቱርካን ስትመለከት በጣም ደስ ይላታል። ሶመርም ህፃናቶችን ይመለከታል። ሁለቱም ደስ ይላቸዋል። ከቆይታዎች በኋላ የቱርካን ወረፋም ደርሶ ከተቀመጠችበት ሶመርም ተከትሏት ይነሳል። በመጨረሻም ይናገራል ቱርካን ዞር ብላ ካየችው በኋላ ቱርካን በመጨረሻም ወደ ሆስፒታሉ ወደ ተጠራችበት ክፍልም ተራመዳለች። ሶመርም እየተጨነቀ በርቀት ላይ ሆኖ የምትሄድበትን አቅጣጫ እየተከተለ ይጠጋታል። ወደ ውስጥ እንደገባችም ዶክተሯ ተጠይቃታለች። እርግጠኛ ነሽ ግን ይህንን ልጅ ለማስወረድ ወስነሽ አላሰበሽበታል? አዎ አስቤበት ነው የወሰንኩት። ይውልሽ፣ ነገር ግን ውሳኔሽን በደንብ መመርመር አለብሽ። በተለይ ይሄ የመጀመሪያ እርግዝናሽ ነው። እኔ ዶክተር እንደመሆን የመጠን ይህንን ነገር ማስጠንቀቅ ስላለብኝ ነው። በደንብ አስቤበታለሁ፣ እያለችም ቱርካን ታረጋግታለች። እንደዛ ከሆነ መልካም። ልብሶቹ እንዳለ ተዘጋጅተውልሻል። ውስጥ ገብተሽ ልብስሽን መቀየር ትችላለሽ። አመሰግናለሁ ዶክተር። በመጨረሻም ክፍሉ ላይ አልጋውን ስትመለከትም በጣም መጨነቅና የልብ ምቷን መጨመር ይጀምራል። ሴቶ አንድ ደቂቃ ትጠይቃታለች። እሺ ቱርካን፣ ከዚህ ቀደም የወሰድሽው መድኃኒት አለ? ምንም አይነት መድኃኒት አልወሰኩም። እ ከዚህ ቀደምስ ሰርጀሪ ተሰርተሽ ታውቂያለሽ? አይኖቿን ከመተኛው አልጋ ላይ ልታስወርድበት ልትተኛበት ካለው አልጋ ላይ ሳነግድ ምላሿንም ለዶክተሯ ትሰጣለች ምንም አይነት ሰርጀሪ አድርጌ አላውቅም። በጣም ጥሩ በቃ እሺ ቱርካን፣ አሁን ዝግጅትሽ መጨረስ አለብሽ፣ ልብስሽንም ቀይሪ። በሌላ በኩል ከውጭ ሶምር በጣም እየተጨነቀ ቁጭ ብሏል። ምን ማድረግ እንዳለበትም ተጨንቆ በረጅሙ እየተነፈሰ አይኖቹ ላይ እንባዎቹም ቁርዝዝ እንዳሉ ከተቀመጠበትም አላስችል ብሎ ተነስቶ በፍጥነት ቱርካን ወደ ገባችበት ክፍል እየተራመደ ሲደርስ በሩም ከፈተ ሲያደርግ ቱርካንም በሩን ከፈታ አድርጋ ወደ ውጭ ስትወጣ ፊት ለፊትም ቱርካንና ሶመር ይገናኛሉ። ቱርካን ፊቷ በሙሉ በእንባ ርሶ ነበረ። እየተጨነቀ ይጠይቃታል። ቱርካን፣ ምን ነው? ምንድን የተፈጠረው ምን ተፈጠረ? ንገሪኝ። እነ ፈጣሪ ብለሽ አላደረኩትም በኝ ባክሽ፣ ቱርካን አላደረኩትም በኝ። በመጨረሻም ሁለቱም እየተላቀሱ ቱርካንም ትናገራለች። ማድረግ አልቻልኩም ማድረግ አልቻልኩ። ለልጃችን በጣም አዘንኩ። በመጨረሻም ሶመርም በጣም ደስ ብሎት እየተላቀሱ ይተቃቀፋሉ። ማድረግ አልቻልኩም ማድረግ አልቻልኩም በእውነት ቱርካን ምን ብዬ መናገር እንዳለብኝ አላውቅም በጣም አመሰግንሽ ቱርካን አመሰግንሻለሁ በጣም እንኳን አናደረግሹ በጣም እንደማፈቅርሽ ታውቂያለሽ ቱርካን ከልቤንም ወድሽ ከምታስቢው በላይ አፈቅርሻል እያለ ሶመር እየተቃቀፉ ግንባሯን የቱርካንን ግንባር ይስማል በመጨረሻም ደስ እያላቸው በመኪና እየተጓዙ ባለበት ነገር ግን ሶመር ይኸውልህ፣ እኔ እናንተ እስር ቤት ልንገባ ነው። ለምንድ ነው እንደዛ የምትናገሪው? ለምን ነው እሱ እስር ቤት የምንገባው? እንግዲህ ነገርኩ ሶመር፣ ሚኒ ከዛ ቤት እንድወጣ ትፈልጋለች። እምቢ ብዬሽ፣ ግን አንተ ቤት መኖር ከጀመርኩ በመጨረሻም የውሸት ማስረጃ ለፖሊሶቹ ትሰጣቸዋለች። እኔ እንድገላት ለአንተ እንደነገርኩና አንተ ደግሞ ገፍትረ እንደጣልካት የውሸት ማስረጃ ለፖሊሶች ትናገራለች። በእውነት ልሻለው ቱርካን፣ ይቺ ተረገመች ሰይጣን ትዕግስቴን እየተፈታተነችን ያለችው በእውነት። መኪናውንም በፍጥነት እየተሽከረከረ የነበረውን መኪና ቁሞ፣ ሶመርም ግራ ተጋብቶ በረጅሙ ይነፈሳል እሱ መር እርግጠኛ ነኝ እኔ ታደርገዋለች ሚኒ ታደርገዋለች፣ ምክንያቱም እሷን እዴቷን መቆጣጠር አችልም። ከክፋትና ከተንኮሎች ምንም ነገር የሚታያት ነገር የለም። ለማንኛውም ይኸውልሽ፣ እሷ ምንም ነገር አታመጣም፣ ምንም ነገር አታረገንም። እኔና አንቺ ነጻ ነን። በመጨረሻም ፍትህ ለኒላ ለአንቺ ይወስናል፣ እውነቱ ይወጣል። እያለም እጇን በእጁ ያዝ እያደረገ አንቺ ብቻ ይኸውልሽ፣ የኔን እጅ ለቀሽ እንዳትሄጂ፣ ሁልጊዜም ቢሆን ከጎኔ ይውኝ። ይህን ጦርነት ይኸውልሽ ሚኒ ትሸንፋለች፣ እኔና አንቺ እናሸንፋለን። ይኸውልሽ ቱርካን፣ አንቺ ሁልጊዜም ቢሆን ከእኔ ጎን ከሆንሽ፣ ሁሉን ነገር ማሸነፍ እችላለሁ። ልታምኘኝ ይገባል ይገባል ይኸውልሽ ሁል ጊዜ ማመን ያለብሽ እኔ ከልቤ እንደማፈቅርሽ ነው። አንቺ ይኸውልሽ የልጅ እናት ነሽ፣ ፍቅረኛዬ ነሽ፣ ሁሉ ነገር ነሽ። ቱርካን በዚህ ዓለም ላይ ካለው ነገር በሙሉ ልዩ ሆንሽ፣ አንቺ ነሽ ልዩ ስጦታዬ ነሽ። እኔ ከአንቺ ጋር መኖር መርጫለሁ፣ አንቺም ከኔ ጋር መኖር እንደምፈልግ ያውቃለሁ። እኔና አንቺ እጅ ለጅ ተያይዘን ሁሉን ነገር እናሸንፋለን። በዚህ ብቻ ተማመኝ። በመሃልም ስልክ ይደወላል። እናትህ እየደወለችልን ያለችው አንቺ አንሽና አናግሪያት፣ እማዬን አናግሪያት። በመጨረሻም ስልኩን አንስታ እናቶሮቻን እየሰማሁሽ ነው። ሄሎ ቱርካን፣ ከሚኒ ጋር አወራችሁ? በድጋሚ ደግሞ ያቼ ረገመች ምን ፈልጋ ነው? እሺ። አይ ምንም አልፈለገችም ልጇን ስለተንከባከብኩላት ልታመሰገን ነበር የጠራች። ይህን ብቻ ነው ያለችሽ? አሁን እንደዛ ነው ያለችው። እናት ሩቻን ማወቅ ያለብሽ ይህንን ብቻ ነው እንግዲህ ብላ ተናግራት ስልኩንም ትዘጋለች። ይገርማል እያለችም ሩቻን እየተገረመች ይች የተረገመች ምን አይነት ተንኮል እየሰራች እያሴረች እንደሆን ማወቅ አለብኝ እያለችም ትብሰለሰላለች። በሌላ በኩል ትንሽ እረፍት ለማድረግ ሶመርና እንዲሁም ደግሞ ቱርካን ከባህር ዳርቻ መናፈሻ ላይ አይኖቹን እየተመለከተች ነው። የውልሽ ቱርካን እኔ ባንች መቼም ቢሆን ተስፋ አልቆርጥብሽም። አውቃለሁ ጉንጅና ጉንጯንም በእጁ ያዝ እያደረገ ይመለከታታል። በመጨረሻም ቱርካን ና ሶመር ይሳሳማሉ። ትንሽ እየተሳሳሙ እንደቆዩ በድንጋጤ ስሜት ውስጥ ሆና ቱርካንም በመጨረሻ ሶመርን ተገፈትረዋለች። ሶመርም የዚህን ጊዜ ደነግጣል። ግራ እየተጋባ ይመለከታታል። እሷንም ልክ እንደዚህ ነው አደለም? የሳምካት ምንን የሳምካት እንደዚህ ነው አደለም? ቱርካን ባከሽ እንደዚህ አታድርጊ። እሷን እንዴት ነበር የሳምካት? እንዴትስ ነበር የዳበስካት? እሷን ልክ እንደ ሳምከውን አይደል አሁን የሳምከኝ? እያለችም ትገፈትረዋለች። ቱርካን ይኸውልሽ፣ እኔ እሷን ልክ እንደ ሴት አልነበረም የሳምኳት፣ ልክ እንደ መርዛ ማሾህ ነበረች። እኔ ከአንቺ ውጭ መኖር አልችልም። ቱርካን ከአንቺ ጋር የሚመሳሰልብኝ ሴት የለም። አንቺ ባት ኖር ይኖሩ በህይወቴ ባት መጭ ኖሩ ሞት ነበረ እያለ ሲናገር፣ በመጨረሻ ቱርካን ሶመር ላይ ልጥፍ ብላ ትስመዋለች። እርስ በእርሳቸው ይሳሳማሉ። ሶመርና እንዲሁም ደግሞ ቱርካን በመጨረሻ የቀድሞ ደስታቸውን ማጣጣም ይጀምራሉ። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ይሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ለውላችሁ።